ሰላም፣ የንቁ ቤተሰቦቻችን የዕለተ ዕሮ ዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። የኬንያው ፕሬዝዳንት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ ለገሱ። እንደሚከተለው ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ኬንያ የናይሮቢ እምብርት ላይ ዓመታትን ያስቆጠረ ቤተክርስቲያን አላት። ሁለተኛውን ቤተክርስቲያን ደግሞ ሰሞኑን ገንብታ ለአገልግሎትም አብቅታለች። ይህ የቅዱስ ጊዮርጊስ ቤተክርስቲያን በሰሜን ኬንያ መርሳ ቤት ክፍለ ሀገር ለኢትዮጵያ ስደተኞች የተገነባ እንደሆነም ገልጸዋል። ቤተክርስቲያኑ የምስራቅ አፍሪካ ሀጉረ ስብከት ሊቀጳጳስ ብፁዕ አቡነ ማቴዎስ እና ሌሎችም አባቶች በቦታው ድረስ በመሄድ ባለፈው ሳምንት ባርከውም አገልግሎት አስጀምረዋል። ይህንን የተመለከቱት ፕሬዝዳንት ሩቶና የአካባቢው አስተዳደሮችም ደስታቸውን ገልጸዋል። ቤተ ክርስቲያኑ ከኢትዮጵያዊ ባለፈ በአካባቢው ለሚኖሩ ኬንያዊም ወደ እግዚአብሔር ቤት መሰብሰቢያ እንደሚሆን በመተባበር ለቤተ ክርስቲያኗ የገንዘብ ድጋፍም አድርገዋል። ፕሬዝዳንቱና የአካባቢው አስተዳደር ያሰባሰቡትም ግማሽ ሚሊዮን ብር በአሁኑም ዛሬ ከግማሽ ሚሊዮን ብር በላይ ለናይሮቢ መድኃኔ ዓለም ቤተ ክርስቲያንም አስረክበዋል። የወላይታ ኦቶና ማርያም ቤተ ክርስቲያን የድረሱልኝ ጥሪ እያሰማች መሆኑ ተገለጸ። የገለጸ ተጨማሪ አለ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በወላይታ ሀገረ ስብከት የኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን በኮሪደር ልማት ሰበብ የአላግባብ ጥላትና የአላግባብ እንግልትና የጥላቻ ንግግር እየደረሰ በመሆኑ የድረሱልኝ ጥሪ እያሰማች መሆኑ ተገልጿል። ለተቋማችን መረጃ ያጋሩን የሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቦክቻ ኤጋኔ የደብሩ መግለጫ ዋቢ አድርገው እንደገለጹት ከሆነ ቤተክርስቲያን የልማትና የለውጥ አድናቂ ደጋፊ ናት። ይሁንና በልማት ስምና ሰበብ የሚደርስባትን ማዋከብ ግም አልተቀበልንም ብለው ተብለዋል። ይህ ሲባል የአስፋልት መንገድ ስራ ከመጀመሩ አስቀድሞ ቅየሳ ሲደረግ መንገዱ የሚነካቸው የግልና የተቋማት ቤት አጥር ሲነሱ ወደ ቤተ ክርስቲያኑ ይዞታ ጋር የማይደርስ መሆኑን ተረጋግጦ የታለፈ መሆኑን በነባሩ መንገድ መሀል አድርጎ የተሰራው አዲሱ ፕላን ሰላሳ ስድስት ሜትር ስፋት ሆኖ ለሚሰራው አስፋልት ከበቂ በላይ ሆኖ ሳለ ባዶ ቦታውን ትቶ ወደ ቤተ ክርስቲያን ለመግባት መፈለጉን በወቅቱ ከተማዋን የሚመራው ከንቲባ እስከ ቤተ ክርስቲያኗ ድረስ መጥቶ በነበረው መንገድ የተነሳ ፕላን በቂ ስለሆነ ምንም ይዞታ አይነካባችሁም ሲሉ በጊዜው ለመላ ህዝብ ተናግረዋል ተናግረው አረጋግጠው የሰጡት መግለጫ የታጠፈ መሆኑን ብዙ መቶ ሺህ ህዝብ የምትመራ ቤተክርስቲያን ከአስፓልት ስራ ጋር በተያያዘ ስራውን ዲዛይኑና ስለሚነሳው ቦታ ሆነ ሌላውን በሚመለከት ዛሬ ድረስ በደብዳቤ የተጣራ ያልተናገረ ያልተወያየንበት ቦታ ድረስ ወርዶ ያጣራ አንድ ህጋዊ አካል በሌለበት ከዚህም ጋር ተያይዞ ምንም እንደሚነሳ ስንት ካሬ ሜትር እንደሚወሰድ እንኳን ሳይነገራት ለልማት ትብብር ተብሎ በማህበራዊ ሚዲያ የስም ማጥፋት ዘመቻ እየተካሄደ መሆኑን በሊዝ በኢንቨስትመንት በአዋጅ መሰረት አዲሱ የሚሰሩ ፕላኖችና ፕሮጀክቶች የእምነት ተቋማት የቅርስ ቦታ ማህበረሰብ አገልግሎት ሰጪ ተቋማት ታሳቢ ባደረገ መልኩ እንደሚሰሩ የሚደነግግ ህግ ቢኖርም ወደ ቤተክርስቲያናችን ጋር ሲደርስ ይህ ሁሉ ህግ አሰራር በመጣስ ከፍተኛ ጫና እየደረሰባት መሆኑን ከቤተ ክርስቲያን ፊት ያሉ ላሜራዎች ቤቶች በደንበሯ በይዞታዋ ውስጥ ከመሆኑም ሌላ ቀድሞ አይነካም ከተባለው ይዞታ ላይ ዘጠኝ ሜትር ቁመት ከሁለት ሺህ ካሬ ሜትር በላይ ልቀቁ በተባለበት ቦታ ላይ አራት መቶ በላይ የሙት አጽም አንሱ ተብለው እየተገደዱ ያሉ መሆኑን ቤተ ክርስቲያን ከመንግስት በቂ ምላሽ ሰጣል ብላ እየጠበቀች ባለችበት በማህበራዊ ሚዲያ ላይ ገና ቤተክርስቲያኗን አንስተ ሰሜን ላይ ሪሳ እንወስዳለን በማለት የጥላቻ ንግግር በወሪ በማሰራጨት መንግስትና ህዝብን ለማጋጨት በመሆኑ መንግስት ተከታትሎ ለህግ እንዲያቀርብልን በአዲስ አበባና በሌሎች ቦታዎች የሚሰሩ የልማት ስራዎች ባሉ አስራ ስምንት ፎቅ ቤቶችን ሁሉ አፈራርሶ ከበረንዳቸው ስሩ ሁሉ አድርጎ መተላለፊያ እየተሰራ ባለበት በከተማችን ሲሆን ከነባሩ መንገድ ጋር የከተማውን ወጥነት ውበትና ማስተር ፕላን በመጣስ እየተገነቡ ያሉ የግለሰብ ቤቶችን ላለመንካ ሲባል ተዋህዶ የተወሰደ ያለውን ጫና በደል የከተማችን ህዝቦች አልፎ በመላ ዓለም የሚገኙ ኦርቶዶክሳውያን ክርስቲያን እምነት ተከታዮች ህዝባችን በከፍተኛ ቅሬታ ውስጥ ውስጥ እያስገባ መሆኑን በመቀስቀስ ቤተክርስቲያኗ ድምጿን እያሰማ ሲሆንና የሚመለከተው አካል አፋጣኝ ምላሽ እንዲሰጠን ሲሉ ጥሪም አቅርበዋል። አክለው መላከ ሰላም ቀሲስ ቦክቻ ኤጋኔ የግለሰብ ይዞታ እንዳይነካ ታስቦና ታቅዶ አስፓልቱ ወደ ቤተክርስቲያን ይዞታ እንዲገባ የተደረገ ያለው አሰራር ከአራት መቶ በላይ አፈርተ ዘመን የገታቸው ሞት የቀድማቸው በአፈር ስር ያሉ መቃብራት አጽሙታን ክብር ስንል ይህ ያልተገባ አካሄድ እንደማይቀበሉ ቤተክርስቲያኗ ላሜረውን የሰራቸው ከይዞታ ውጭ እንደሆነ አስመስለው የቅድስት ቤተክርስቲያንን ስም የሚያጠፉ ግለሰቦች ላሜ ቢሮ አስቀድሞ ለመኪና ፓርኪንግ በምትጠቀምበት ከመቃብራቱ ትይዩ ባለው ይዞታ እንጂ ከይዞታ ውጭ እንዳልሆነ ተረተው ስም ከማጥፋት እንዲቆጠቡ ቢቻላቸው ቀርበው በአይናቸው ይዞታውን በመመልከት እውነታውን እንዲያረጋግጡ አሳስበው ለአሜራውን መንካት የመካነ መቃብር መንካት እንደሆነ በመግለጽ የኦቶና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን የአቋም መግለጫ የሚደግፍ መሆኑን ለተቋማችንም ገልጸዋል። የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት በምዕዱንያ ተገንተው የወንጌል አገልግሎት ሰጡ። እንደሚከተለው ይቀርባል። የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት ከአመት ሰሜናዊ እርፍታቸው መልስ ባለፈው ጥቅምት 29 ቀን 2018 ዓ.ም የአመቱን የመጀመሪያ አገልግሎታቸውን በመቄዶንያ አረጋውያንና የህሙማን መርጃ ማዕከል ተገኝተውም አካሂደዋል። ከሁለት ሳምንት በኋላ ከትናንትና በስቲያ ቅዳሜ ህዳር 13 ቀን 2018 ዓ.ም በቅጥር ግቢው ተገኝተው የተለመደውን አገልግሎትም ሰጥተዋል። ከ7 እስከ 8 የሚሆኑ ደቀ መዝሙር ተራ በመግባት በየሳምንቱ ቅዳሜ ከ8 ሰዓት እስከ 10 ሰዓት አረጋውያንና የሃይምሮ ህሙማን በሚኖሩባቸው የተለያዩ ክፍሎች በመገኘት ቃለ እግዚአብሔርን እያስተማሩ። ተቀባይነታቸው ይገኛሉ። ከትምህርቱ ጎን ለጎን ደቀ መዘሙርቱ ጋር አንድ ካህን አብሯቸው በመሄድ ንስሐ መግባት የሚፈልጉ ንስሐ እየገቡ እንደሆነም ተናግረዋል። ደቀ መዛሙርቱ በሚሰጡት ትምህርት ምክንያት ወደ ምንኩስና ህይወትም እየገቡ እንዳሉ አክለውም ተናግረዋል። ደቀ መዛሙርቱ ይህን ሐዋርያዊ አገልግሎት ከጀመሩ ሶስተኛ አመታቸው እንደሆነ አክለውም ተናግረዋል። ጅንካ ከተማ የተከሰተው ማርበርግ ቫይረስ አስመልክቶ ብፁዕ አቡነ ፊልጶስ መልእክት አስተላለፉ። ተጨማሪ አለ። ማርበርግ ቫይረስ በደቡብ ኢትዮጵያ ክልል አሪዞን ከተማ ከተከሰተበት ጊዜ ጀምሮ ህይወታቸውን ላጡ ወገኖቻችን የተሰማን ጥልቅ ሐዘን እየገለጽን በዚህ ወቅት በበሽታው ህይወታቸውን ካጡ ወገኖቻችን ቤተሰቦቻችንና በቫይረሱ ተይዘው ሕክምናቸውን እየተከታተሉ ከሚገኙ ተጎጂዎች ጎን ቁመን በአንድነት ድምጻችን ወደ እግዚአብሔር የምናሰማበት ጊዜ ነው ሲሉም ተናግረዋል። ሁላችንም ወደ እግዚአብሔር ብንጮህ ይሰማናል፣ ይፈውሰናል፣ ጤናችንም ይመልስልናል። እንደዚህ አይነት ፈታኝ ክስተቶች ለምን እንደሚከሰቱ ባናውቅም እንኳን የእግዚአብሔር ርኅራሄ ግን እንደማይለየን እናውቃለን ሲሉም ተናግረዋል። እኔ ፈዋሽ እግዚአብሔር ነኝ ዘጸአት 15 ከቁጥር 26 ላይ እንዳለው የፈውስ እጆቹ የታመሙትን ወገኖቻችን ይዳስሳል፣ ያዘኑትንም ያጸናናል፣ ያረፉትንም እረፍተ ነፍስ ይሰጣል። የዚህን ቫይረስ ስርጭትን በምረት ያቁምልን። በጾምና በጸሎት ከመግታት ባሻገር ማንኛውም የጤና ባለሙያዎችና የጤና ስነ ምግባር የሚይዘውና የሚፈቅደውን ሁሉ በማድረግ ለራሳችሁና፣ ለቤተሰቦቻችሁ፣ ለማህበረሰባችሁ ተገቢውን ጥንቃቄ በማድረግ የድርሻችሁን እንድትወጡ ሲሉ አባታዊ መልእክታቸውን አስተላልፈዋል። ህዳር 17 ቀን 2018 ዓ ም ከንቁ ሚዲያ ደረስላችሁ ዜናዎችን ይህን ይመስሉ ነበረ ቀሪዎቹን ከቀሪ የንቁ መራ ከሀገሮች ጋር አብራችሁ ቆዩ እያለ እኛ ከውዱ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብት። አሁን ያስቸገረን ባህል አምልኳል፣ ባህሪ፣ አስተሳሰብ በትንሽ ጭንቅላት ሰፊ ሆድ ያላቸው ሰዎች ይሄን ሆዳቸውን የሚያመልኩ ሰዎች የሰውን እንደ ወተት የነፃ አገልግሎት እንደ ወተት የነፃ ባህሪ እንደ ማር የሚጣፍጥ ማንነትን ቅርሻ የሚቀቡ ጨካኞች አንደበታቸው ክፉ ከማውራት ውጭ ሌላ ስራ የሌለው። የሚያሳዝነኝ እንዲህ አይነት ባህሪ ተሸክመን ቤተክርስቲያን ውስጥ አገልጋይ ነን ብለን መቆማችን ነው የሚያበሳጨው። እግዚአብሔር ሆይ በሉ እስቲ ከጨካኝ ሰው ህይወቴን ጠብቅልኝ። ምምና ነው ያላችሁ። አባቶቻችን በገዳም እንዴት እንደሚጸኑ ታውቃላችሁ? ገዳም እኮ አውሪያል ገዳም ችሏል። ጫካ ውስጥ አንበሳ ሰው ሰልችቷቸው ከሰው ጋር መኖር በቃ ሰው አማራቸው ከሰው ጋር 20 አመት ኖሮ ሰው አለምን ብለው? በገዳም የሚኖሩት እኮ ከጅቡ ጋር ተላምደው እኮ ነው። ከአንበሳው ጋር ተላምደው ነው። ከመምን ጋር ተላምደው ነው። ገብረ መንፈስ ቅዱስ ከስልሳ አናብስትና አናምርት ጋር የኖረው ተላምደው አይደል በጸሎቱ ነ አውሬ አራዊት እኮ ሁለት ቀን ነው የሚያስቸግረው አንድ ቀን ነው የሚያስቸግረው። ከዛ በኋላ ስትለምዱት እንኳን ሊበላችሁ ይቅርና የሚበላችሁን ያድላል። አውሬ አጠገባችሁ አብሯችሁ የሚኖር ሰው ነው። ያስበላችሁ መልመድ አቅቶን አብረን መኖር አቅቶን ሰው አይለምድም፣ በቃ በተለይ ጨካኝ ሰው ጸሎም ሌላ አጥተውት ሀብቱንም ምኑንም ታገኙት አላችሁ። እግዚአብሔር ሆይ አጠገብ ያለውን ሰው ሰላማዊ ሰው አርገው ብሎ እንጂ ሰው ባይጨክም እንደዚህ ጭክን ብሎ እንዴ፣ ምምናን አልሰለቻቸው። አያችሁ ሰው ከአውሬ እንዴት ከፍቶ በአንድ ጊዜ ሂዶ አንድ ቤተሰብ ስምንት ቤተሰብ አርዶ ጥሎ ሄዷል ለሰው ጥ ጅቦቼ አረጉ እንዴ አንበሶቼ ሄዳ አረጉ እንዴ አላረጉ የተረፋችሁት ቆማችሁ የምትሄዱት እኮ ቆመን የምንሄደው እግዚአብሔር ለጨካኝ አሳልፎ ስላልሰጠን ነው ኧረ አመስግኑት እባካችሁ አሳልፎ ስላልሰጠን ነው እና እንደዚህ የማይለመድ ሰው መድኃኔዓለም ካጠገባችሁ ገለል ሊያደርግላችሁ አውሬ ሰው አለ። አውሬ በቃ ሰው አውሬ ይሆናል። ባል ሚስቱ ላይ አውሬ ይሆናል። ሚስት ባሏ ላይ አውሬ ትሆናለች። እቤት ውስጥ ታላቅ ወንድም ለታናሽ ወንድም አውሬ የሆነበት ቤት አለ። ምታውቁት ነው። ታናሽ ወንድም ለታላቅ ወንድም መከራ የሆነበት ቤት አለ። በቃ ምን ይሻላል? አንቄ ልግ በለው እስኪባል ድረስ እባካችሁ። ግድ የላችሁም ከእግዚአብሔር ጋር እንኖር። ግድ የላችሁም። እግዚአብሔር እንዲህ አይነት መከራ ያለበትን ቤት ያስተካክልልን። እግዚአብሔር ይድረስላቸው እና ይህ ስቅያስ በሀያ አምስት አመቱ እግዚአብሔር ረድቶት ንጉስ ሆነ። እግዚአብሔር ሲባርክ እንዲህ ነው የሚያደርገው እና በአድ አምልኮ ከሀገሩ ላይ አጠፋ። አንድ ሰው ቤት አንድ አደባባይ ላይ በአድ አምልኮ ቢኖር ብሎ ያንን በአድ አምልኮ አጠፋ። ደግሞ በየከተማው በየሰፈሩ ደግሞ የዛ በዘመኑ የነሐሱን ዕባብ ሙሴ በበረሃ የሰቀለውን የነሐሱን እባብ እያዩ ሰዎች እንዲፈወሱ ያ እባብ ለዘላለም ከተማቸው ውስጥ ቆሞ ያንን ዕባብ ያመልኩ ነበር። የነሐሱን ዕባብ ያንን ያንዴ የነሐስ እባብ ምንና አንዳንዴ በዚህ በትንቢተ ዮናስ ላይ ዮናስ በሉስቲ ብዙ ገንዘብ ከፍሎ ወደ ተርሴስ ኮበለለ። ብዙ ገንዘብ ሰው ከፍሎ ይቆመልናል። ብዙ ገንዘብ አጥፍተን እንዴት ህይወታችን ይበላሻል። እንዴት ሰው ገንዘብ እያጠፋ ህይወቱን ያበላሻል። ለጣዖት ጣዖት፣ እባቡን ለማምለክ የነሐስ እባብ ሰርተዋል። ሰዎች አውጣ፣ አውጣ፣ አውጣ፣ መቤቴን አውጡ። እዛ ቁም ሳጥን ውስጥ የደበቃችሁትን አውጡ። ስላሴ ምስክር አይጠቅማችሁም። አትፍሩት ተጠቅልሎ ተጠቅልሎ ከቅድመ አያቶቻችሁ የተረከባችሁትን አውጡት። ኪዳነ ምሕረት ትታዘባችኋለች። ምንም አይጠቅማችሁ። በሰላሳ ዘጠኝ አይነት ክር ጠቅልላችሁ ቁጭ አደረጋችሁት። እዋ ይህችን ሳጥን የሚነካ የምትሉ ሰዎች እረፉ። አውቁና ስበሉት፣ ምንም አያረጋችሁ። ልክ የእባቡን